በምዕራብ ጎንደር በአንድ ቀን ቢያንስ 16 ሾፌሮች በታጣቂዎች ተገደሉ። ሰላም ጠና አስተልን ውድ የቻናል የተከታታዮች ሚኪንን ከሚኪታ ወር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን የም ኖቲፊኬሽን ቤሏን ክፍት ያድርጉ። ያንስ ያደርጉ፣ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በሚራብ ጎንደር በአንድ ቀን ቢያንስ 16 ሹፌሮች በታጣቂዎች ተገደሉ። በአማራ ክልል ሚራብ ጎንደር ዞን በታቀደ ጥቃት የአፈር ማዳበሪያ ጭኖ ሲጓዙ የነበሩ ቢያንስ 16 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁት ደግሞ መታገታቸውን የአካባቢው አስተዳደር እና የአሽከርካሪዎች ማህበር ተናገሩ። በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሰኞ ሰኔ 16 2017 ዓ ም ከቀኑ 11 ተኩል ገደማ የአካባቢው አስተዳደር በቀማን ታጣቂዎች ተፈጽሟል ባለው ጥቃት ንጹሃን መንገደኞችና ሾፌሮች መገደላቸው ተናግረዋል። አብዛኞቹ ሟቾቹ ከጅቡቲ ማዳበሪያ ጭኖ በጸጥታ ኃይሎች ታጅቦ ሲጓዙ የነበሩ የከባድ መኪና አሽከርካሪዎች መሆናቸው ተነግረዋል። ስለ ጥቃቱ ሰፋ ያለ መግለጫ ያወጣው የዞኑ አስተዳደር መከላከያ ሰራዊትና የጸጥታ ኃይሎች ታቅዶ ሆን ተብሎ ታስቦበት የተዘጋጀ ስል ጥቃቱን የገለጸ ሲሆን ሹፌሮች መገደላቸውን አስታውቀዋል። ጽንፈኞቹ ስል የጠራቸውና ለበርካታ ዓመታት አካባቢውን በማወክ የከሰሳቸው የቅማንት ታጣቂዎች ኬስ ቦታዎችን በሚያዝ የጸጥታ ኃይሎች ላይ ተኩስ መክፈታቸውን ገልጿል። ታጣቂዎቹ ከአንድ ቀን በኋላ ረቡዕ ሰኔ 18 2017 ዓ ም ተመሳሳይ ጥቃት በመንግስት የጸጥታ ኃይሎች ላይ መፈጸማቸውን ዞኑ አስታውቋል። ምንም እንኳ ጥቃቱ መንግስት የጸጥታ ኃይሎችን ዕላማ ያደረገና የታቀደ ጥቃት ብልም ዞኑ ጸጥታ ኃይሎች ላይ ስለደረሰው ጉዳት ያለው ነገር የለም። መስመሩ ሁሌም በተደጋጋሚ ሹፌር የምታገትበት የምገደልበት ና የምዘረፍበት ነው የሚለው የጤና ከባድ አሽከርካሪዎች ማህበር ስራ ኃላፊ በአካባቢው ሶስት ቦታዎች ላይ በጣም የተደራጁ ያሏቸው ታጣቂዎች ሹፌሮችን ዕላማ እንደሚያደርጉ ለሚዲያ ተናግሯል። ኢትዮጵያን ከሱዳን ጋር የሚያገናኝና የአገሪቱ የወጪና ገቢ ንግድ መስመር የሆነው የመተማ መንገድ ለአሽከርካሪዎች የስጋት ቀጠና መሆኑን ገልጾ መንገዱ ለሁለት ወራት ያህል ተዘግቶ እንደቆየም ጠቅመዋል። ፊት ለፊት በአምስትና ስድስት ጥይት መስታወት መመታቱን የተናገሩት ኃላፊው ተኩሱ ነው የተከፈተባቸው ሲሉ ስለ ጥቃቱ ተናግረዋል። የምዕራብ ጎንደር ዞን አስተዳደር ታጣቂዎቹ ሾፌሮቹን ከመኪና ያስወረዱ በጭካኔ ጨፍጭፏቸዋል ብለዋል። ከሟቾቹ ውስጥ ባለትዳር ና የሶስት ልጆች አባት የሆኑት አቶ ሰለሞን ሙሳ የተባሉ የከባድ መኪና አሽከርካሪ እንደሚገኙበት አንድ የቤተሰብ አባል ለሚዲያ ተናግረዋል። የግለሰቡን መገደል ማክሰኞ ሰኔ 17 2017 ዓ ም ስልካቸው ላይ ተደጋጋሚ ጥሪ ሲያደርሱ ገዳዮቹ እንዳረዷቸው የተናገሩት የቤተሰቡ አባል አስክሬን እየጠበቁ መሆኑን ገልጸዋል። ደህንነቱ ላይ ስጋት ነበረን፣ የነበረው ሁኔታ ጥሩ እንዳልነበር አስቀድሞ ተናግሮ ነበር። የስራና የሕይወት ጉዳይ ስለሆነ ብቻ ነበር የሄደው ቤተሰብ ስላለ ግዴታ፣ የቤተሰብ አስተዳዳሪ፣ የልጆች አባት ስለሆነ ነው ብለዋል። ቤተሰባቸው ጥልቅ ሀዘን ላይ መሆኑን የተናገሩት ግለሰቡ አስክሬን በመጠባበቅ ላይ መሆናቸውን ተናግረዋል። በጥቃቱ በጣም ብዙ ሰዎች እንዲሁም ከሀያ የማያንሱ ሹፌሮች መገደላቸውን እንደሰሙ አክሎ ተናግረዋል። ሰኞ ዕለት በተፈጸመው ጥቃት ማህበሩ ባሰባሰበው መረጃ 21 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁ ሹፌሮች ደግሞ ታግቶ ተወስደዋል ብለዋል። ዞኑ ባወጣው መግለጫ 16 ሹፌሮች መገደላቸውን አስታውቋል። ሟቾቹ አብዛኞቹ ወደ ገንደ ውሃ ከተማ ማዳበሪያ የጫኑ አሽከርካሪዎች ሲሆኑ ስድስት የአነስተኛ የህዝብ ተሽከርካሪ ሹፌሮች፣ ሶስት የጥቁር አባይ ትራንስፖርትና ሎጂስቲክ አሽከርካሪዎች ሸቀጥ የጫኑ ሹፌሮች እንደሚገኙበት የጣና የከባድ አሽከርካሪዎች ማህበር የስራ ኃላፊ ተናግረዋል። ሟቾቹ የቤተሰብ አስተዳዳሪ እንደሆኑ የገለጹን ሲሆን አንድ በግላቸው የሚያውቋቸው የሶስት ልጆች አባት ከሟቾች ውስጥ መሆኑን ተናግረዋል። የነገ የልጆቹ ጣፍንታ ምንድን ነው? ማን ነው የሚያጎርሳቸው? ማን ነው የሚያለብሳቸው? ኑሮ ይታወቃል። የብዙ ቤተሰቦች ህይወት በአሽከርካሪው ስራ ላይ የተወሰነ ነው። ከሀገር አገር ስለምንቀሳቀስ ስለምዘዋወር፣ ቤት ያለው ሰው ልጆቹን ያሳድጋል እንጂ ወጥቶ የመስራት ልምድ የለም ስሉ ግድያው የሚያስከትለው ማህበራዊ ምስቅልቅል ጠቅሰዋል። ሚዲያ ግድያውን ፈጸሙ የተባሉትን የቅማንት ታጣቂዎች ለማግኘት ያደረገው ጥረት አልተሳካም። ባለፈው ሂዳር 2017 ዓመተ ምህረት በመንግስትና በታጣቂ ቡድኑ መካከል በተደረገ ውይይት ስምምነት መደረሱን መከላከያ ሰራዊት አስታውቆ ነበር። የቅማንት ታጣቂዎች ይህን ስምምነት ጊዜ መግዣ እንዳደረጉት የገለጸው የምዕራብ ጎንደር አስተዳደር ቡድኑ የተሰጠውን የሰላም እድል አልተቀበለም ስል ወቅሰዋል። በጣም አሳዛኝ መረጃ ነው። እስከዛሬ እንግዲህ በእንደዚህ አይነት ደረጃ ተሰምቶም ተደምቶም አይታወቅም። ሾፌሮቹ እንግዲህ የጫኑት የጸጥታ ኃይሎችን ሳይሆን ማዳበሪያ ነው፣ የአፈር ማዳበሪያ ነው። በዛ ላይ ደግሞ ከፖለቲካም ንጹሕ ናቸው። ሾፌሮችን መግደል ምን አመጣው በማለትም ነው በርካቶችም ሀዘናቸውን የገለጹ ያሉት የቤተሰብ አባላትም በውስጥ መስመር ለሚዲያችን እንዳቀረቡት እጅግ አሳዛኝና ና መረር ሀዘን ውስጥ እንደሚገኙ ጭምርም ልባቸው ስብራት ውስጥ እንደሚገኙ ጭምርም ነው። በውስጥ መስመር እኛ ጋር ሲያወሩም የነበሩት እጅግ አሳዛኝ መረጃዎች ግዝተትም ነው። በማስመልከት ከፍተኛ ሀዘን ላይ በተለይ ልጆቻቸው ያሉበት ሁኔታ ሳያውሩን እንደ ዘገምተኛ እንዳደረጋቸውም በጣም በሚያሳዝን ሁኔታ ከባድ አሳዛኝ መረጃ ነው። ቤተሰቦቻቸው እንዳረዷቸው ስነግሯቸው ከፍተኛ ሀዘንና መረር በጣም ከባድ ሁኔታ ላይ እንደሚገኙ ጭምርም ነው። በጣም ልብ ይሰብራል። ሹፌሮች ከፖለቲካ ንጹህ ናቸው። ፖለቲካ ውስጥ መጨመሩ ሹፌሮችን ምን አመጣው በማለትም ነው። በዚህ መስመር ላይ በተደጋጋሚ ይከሰታል፣ ግን እንደዚህ አውርዶ በተደጋጋሚ በጣም በሚያሳዝን ሁኔታ አስራ ስድስት ሹፌር የሚሆኑትን ባንዴ መጨፍጨፍ እጅግ ልብ የሚሰብር ነው። ከዚህ በፊትም አሳዛኝ መረጃዎች ይሰማሉ። ይሄኛው ደግሞ በጣም የበለጠ አስጊና ነገሮቹ ውስብስብ እንደሆኑ ጭምርም የሚያሳዩት ለስጋት ቀጠና ቦታ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። ስለዚህ ፖለቲካ ውስጥ እንዴት ሹፌሮችን ማስገባቱ ምን አመጣው? ማዳበሪያ ነው ጦር መሳሪያ ወይም እሳት ጭኖ አልሄደም። ማዳበሪያ ደግሞ የአፈር ማዳበሪያ፣ የጭኖ የሄዱበት ዋነኛው ምክንያት ደግሞ ገበሬ እንዲያርስ ና ዞሮ ዞሮ የምበላበትም ነው። እንዴት ነው የሰው ልጅ አመለካከት ነው ወይ በማለትም ነው በርካቶቹ የገለጹ ያሉት። ከሰው ልጅ ያፈነገጠ ነው። ጥቃቱን ማንም ያደርስ ማንም ብቻይን ያደረ ሰው አካል ተጠያቂ ነው በጣም በሚያሳዝን ሁኔታ ከሰው ቢያመልጥም ህሊናው ጸጸት ራሱ እንደማያመልጥ ጀመረም ነው እንዴት ነው ነገ ልጅ አወልዶ አገብተው ይኖራል ወይ ይሄ ሰው እንደዚህ አይነት ነበር ፈጸመው ቤተሰብ አለ ወይ ልጆች አሉት ወይ በማለት ነው በርካቶች የሚገለጹ ያሉት ወይ ነገ አግብቶ ይወልድ ይሆናል። በጣም አሳዛኝ ነው ብቻ የተፈጠረው እጅግ ልብ ሰባሪ እንደሆነ ጭምርም ነው የወጡት መረጃዎችን በማስመልከት በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ በርካታ ሹፌሮች እንደ ቅጠል የረገፉበት ምንም ያለምንም ጥፋታቸው በጣም በሚያሳዝን ሁኔታ እሱንም ገበሬ ይረስ ባሉት በሚያሳዝን ሁኔታ እሱንም ደግሞ እዛው በአካባቢ በሄዱበት ስፍራ ላይ እንደዚህ አይነት ነገር መፈጸሙ በርካቶችን እንባ ያራጨ ክስተት እንደሆነ ጨምርም ነው። አብዛኞቹ ሹፌሮች በጣም በረሃ ለበረሃ እየተንከራተቱ ደከመን ሰለቸን ሳይሉ ለቤተሰቦቻቸው የሚኖሩት እንደሆኑ ጨምርም ነው። የቤተሰቦቻቸው ጠዋሪ መሆናቸው ነው። ደግሞ ብዙም ፈተና ሌላ ነገር መከራ ይዞ የምመጣው ልጆቻቸው ነገ ዕጣ ፈንታቸው ምንድን ነው? በአምስቶቻቸው ቤተሰቦቻቸው እናቱን የምጦር ሊኖር ይችላል። በዚህ ሹፌር ውስጥ እንግዲህ በደንብ መረጃዎች ደግሞ እየወጡ እንደሚገኘው ጀምረም ነው። ስለ ሹፌሮች ህልፈትን በማስመልከት ምስሉ ላይ እንደምትመለከቷቸው ከተገደሉት መካከልም ሹፌሮችን በማስመልከትም ነው። እጅግ አሳዛኝ መረጃ ለማመን በሚከብድ ዘግናኝ ድርጊት የተፈጸመባቸው ሹፌሮችን በማስመልከትም ነው። በርካቶቹም ሐዘናቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎችን በማስመልከትም ነው። በዚህ ስፍራ በተደጋጋሚ ጸጥታ ችግር እንዳለበት ጭምርም ነው የወጡት መረጃዎች የሚያሳዩት ማለት ነው። እስካሁን ድረስ እንግዲህ አብሬያችሁ የቆየሁት ሚኪ ነኝ። ከሚኪ ታቦር ኒውስ ከሚዲያችን ለቤተሰቦቻቸውና ለወራጅ ዘመዶቻቸው መጽናናትን እንመኛለን። ለዚህ ቁም ነገር አዘል ቻናል አዲስ የሆናቸው ደግሞ ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ ለእሳታት ያሉኝ መረጃዎች ይመስላሉ ይችላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።